ስኬት ለተለያየ ሰው የተለያየ ትርጉም አለው። ለአንዳንድ ሰው ከልጅነት ጀምሮ ለረዥም ጊዜ ሲመኙት የነበሩትን ስራ ማግኘት እንደ ስኬት ሊቆጠር ይችላል። ለአንዳንድ ሰዎች ደግሞ የራሳቸውን ቢዝነስ ቢልድ አድርገው በዛ ቢዝነስ ውስጥ መኖርን እንደ ስኬት ሊቆጥሩት ይችላሉ። አንዳንድ ሰው ቀለል ያለ ላይፍ፣ ሲምፕል የሆነ ላይፍ፣ ሀፒ የሆነ ላይፍን ብቻ መኖርን እንደ ስኬት ሊቆጥሩት ይችላሉ። ሌሎች ሰዎች ደግሞ በጣም ትላልቅ የሆኑ ኮምፕሌክስ የሆኑ ችግሮችን መፍታት እንደ ስኬት ላይዊት ይችላሉ። አልቲሜትሊ ስኬት ለሁላችንም የተለያየ ትርጉም ይኖረው እንጂ በአጠቃላይ ስንወስደው ግን አንድን የፈለግነውን ድሪም ወይም ህልም ወደ ሪያሊቲ ወይም ደግሞ ወደ እውነታ ማምጣት ነገር ግን ብዙዎቻችን የምንሸወደው ዋነኛው ነገር ስኬት የሆነ የምንደርስበት ዴስቲኔሽን ይመስለናል ስኬት የምንደርስበት ዴስቲኔሽን አይደለም ስኬት ላይ ዳይሬክትሊ ኤም አድርገን ቀጥታ ወደሱ ለመሄድ ብንሞክር አንደርስም ከሱ ይልቅ በምንፈልጋቸው ነገሮች ላይ በምናስባቸው ነገሮች ላይ የተሻለ ሰው ሆነን ለመገኘት በሞከርን ቁጥር ሌሎች እኛን እንደ ስኬታማ ሰው ይመለከቱናል በአጠቃላይ መዳረሻው ቦታ ሳይሆን ትልቁ ነገር እዛ መድረሻ ቦታ ላይ እስከመሄድ ድረስ ምን አይነት የፈርታቶች አለ፣ በምን አይነት መንገድ ነው የሄድኩት የሚለው ጆርኒ ነው ማለት ነው። ከረንትሊ አሁን ላይ የኔ አስራ አምስት የስኬት ህጎች እነዚህ ናቸው። እያንዳንዱ ላይም ራሳችሁን ቼክ እያደረጋችሁ እንድታልፉ ፈልጋለሁ። ከ15ቱ ምን ያህል አገኘኝ፣ ኮሜንት ላይ መጠብቅ ይሆናል። እስኪ ዛሬ ይህን ቪዲዮ ስንጀምሮ ላይክ እያደረገን እንጀምረዋለን። ምክንያቱም ቪዲዮ እንደምትወዱት አለጠራጠረው። የመጀመሪያው ራእይ እና እቅድ ያስፈልገናል ብዙዎቻችን ብዙ ህልም እንላለም እንችላለን፣ ብዙ ሀሳብ ሊኖረን ይችላል። ግን የምንሄድበትን መንገድ እስካላወቅነው ድረስ ቦታ ላይ እንደርሳለን ማለት በጣም ከባድ ነው። አሁን ለምሳሌ የሆነ በየቀኑ ወይም ብዙ ጊዜ የምትሄዱበትን ቦታ ብታስቡና እዛ ቦታ ላይ ለመሄድ አሁን ተዘጋጁ ብላችሁ መንገዱን ታስቡታላችሁ አይደል? እወጣለሁ ከዛ በኋላ ደረጃውን ወርዳለሁ መኪና ውስጥ እገባለሁ ከዛ በኋላ በዚህ ጋር ሂጄ በዚህ ጋር ታጥፌ ይሆና እያላችሁ ታስባላችሁ። ያ ሀሳብ ከሌለ የምትደርሱበት ቦታ ላይ አትደርሱም፣ መንገዱ ወደ ሌላ ሊሆን ስለሚችል ማለት ነው። መጽሐፍ ቅዱስ ላይም እኔ በጣም የምወደው አንድ ቃል አለ። ምን ይላል ያ ቃል? ራእይ የሌለው ህዝብ ይጠፋል ይላል ፒፕል ዊዛውት ቪዥን ዊል ፔሪሽ ይላል ይጠፋል ሲባል ህዝቡ በሙሉ ይሞታል ማለት ሳይሆን የሚሄዱበትን አቅጣጫ የማያውቁት ከሆኑ የምትሄዱበት ቦታ የለም ትጠፋላችሁ ለምሳሌ የሆነ አንድን ማታውቁት ቦታ ላይ ሂዱ ሲባል ብዙ ሰው የሚፈራበት ምክንያት ምንድን ነው ቦታውን ስለማላውቀው ልጠፋ እችላለሁ ስለዚህ አንድን ህልም ማለሙ ብቻውን ፖይንት የለው ያ ህልም የቱ ጋና ያለው ከዛ በኋላ ደግሞ ወደዛ ህልም ለመሄድ ስቴፖቹ ምንድን ናቸው ስቴፕ ዋን ምንድን ነው ስቴፕ ቱ ምንድን ነው ስቴፕ ስሪ ምንድን ነው ኮምፕሊኬትድ አርጋችሁ ያታስቡት አንድ መድረስ የምትፈልጉበትን ቦታ በደንብ በደረጃዎች በስቴፖች ከፋፍላችሁ ይዩት ከዛ በኋላ ያ ፕላን ላይ መራመድ ይሆናል ማለት ነው። ሁለተኛው የማታውቁትን ነገር ትጠይቃላችሁ። ወይ ኬታማ ሰው መሆን የምትፈልጉ ከሆነ በመንገዳችሁ ላይ የማታውቁት ነገር ካለ አንደኛ እንደማታውቁት እመኑ። አውቋለሁ ብላችሁ ድርቅ አትወሉ። ሁለተኛ ካላወቃችሁት ደግሞ ትራይ ቱ ጌት አንሰርስ ፎር ኢት፣ መልሱን ለማግኘት መጣጠር መቻል አለባችሁ። አሁን ላይ ያለንበት ዘመን ብዙ ነገር አቬለብል ነው። ስፔሻል ኢንፎርሜሽን በጣም በቀላሉ ይገኛል። አንድን ነገር ፈልጋችሁት እንዴት እንደሚገኝ ወይም ደግሞ ምንጋ እንደሚገኝ ማታውቁት ከሆነ ጀስት ጎ ን ሰርች ፎር ኢት፣ ወይም የሚያውቁ ሰዎችን ሄዳችሁ ለመጠየቅ ሞክሩ። ነገሮች በጣም ቀላላቸው ጥያቄ ሲኖራችሁ ሁልጊዜም መጠየቅ አለባችሁ ጥያቄ ካልጠየቃችሁ መልስ የለም አደለ ዝም ብሎ ባዶ ሜዳ ላይ መልስ እኮ የለም በተቻላችሁ መጠን የምትሞክሩትን ብዛት መጨመር መቻል አለባችሁ። መሞከር፣ መጠየቅ፣ መሞከር፣ መጠየቅ፣ አንድ ነገር ቼክ ማድረግ፣ መሞከር፣ መጠየቅ እንጂ አንድ ቦታ ቆማችሁ አይ፣ ከአምስት ዓመት በኋላ እናደረጋለሁ እንደዛ የሚባል ነገር የለም። ስፔሻሊ ቢዝነስ ላይ ደግሞ የሙከራ አለም ነው፣ ብዙ ነገር መሞከር ይኖርባቸዋል። ብዙ ነገር ስትሞክሩ አብዛኛው ፌል ሊያረግ ይችላል። ኢቬንቹዋሊ የሆነኛው ላይ ግን ሰክሰስፉል ስትሆኑ ከዛ በኋላ አብዛኛው ነገር ቀላል ይሆናል። ሶስተኛው ሩል 80 ፐርሰንት የተሰራ ስራ መቶ ፐርሰንት ፐርፌክት ሆኖ ግን ካልተለቀቀ ስራ ይሻላል። ምን ማለት እንደሆነ ልንገራችሁ። ይሄ እኔም በጣም ብዙ ጊዜ የሚያጠቃ ነገር ነው። ፐርፌክሽኒስት ለመሆን እሞክራለሁ። መቶ ፐርሰንት ፐርፌክት ሆኖ አንድ ነገር ቢሰራም ስራ ላይ እስካልዋለ ድረስ ምንም ጥቅም የለው። ቀለል ባለ ምሳሌ ላሳያችሁ፣ በቪዲዮ ላሳያችሁ። ለምሳሌ በጣም ብዙዎቻችሁ ምናልባት ኮንቴንት ክሬሽን መጀመር ልፈልጉ ትችላላችሁ። ኮንቴንት ክሬት ማድረግ ከፈለጋችሁ በኋላ በጣም መቶ ፐርሰንት ፐርፌክት እንዲ ላይት ስታስተካክሉ፣ ድምፅ ስታስተካክሉ ለመቅረጽ ስትሞክሩ፣ ከተቀረጸም በኋላ አይታችሁት በጣም ተጠንቅቃችሁ አንድ ወር ከምናምን ፈጅቶባችሁ አንድ ቪዲዮ ሰራችሁ በል። ከዛ በኋላ ያንን ቪዲዮ ግን አልለቀቃችሁትም። ይሄኛው መቶ ፐርሰንት ፐርፌክት የሆነ ነገር ግን ያልተለቀቀ ስራ አንድ ሌላ ልጅ ግን ተነስቶ ቀለል አርጎ ያን ያል ሳይጨነቅ ለላይት ለምን ለምን ጀስት ሹት አድርገው ኤዲት አድርገው ቀለል አርጎ ኤዲት አርጎ ከለቀቀው 80% ሊሆን ይችላል። ከእናንተ ፐርፌክሽን አንጻር እናንተ ከሰራችሁት አንፃር በጥራት ሲታይ 80% ብቻ አሪፍ ሊሆን ይችላል ግን መለቀቁ ብቻውን ከ ፐርሰንት ፐርፌክት ከሆነ ስራ የተሻለ ነው። ስለዚህ ፐርሰንት ተሰርቶ የተለቀቀ ስራ ፐርሰንት ፐርፌክት ሆኖ ካልተለቀቀ ስራ ይሻላል። ምክንያቱም 100% ፐርፌክት መሆኑ ጥቅም የለውም። እናንተ እንጂ የምታውቁት ማንንም የሚያቆሰው የለም። እኛ ገር በጣም በተረጋጋሚ የሚገጥሙኝ ነገሮች አሉ ብዙ ጊዜ የማያቸው በጣም አሪ አሪፍ የሆነ ሲስተም በጣም አሪፍ ፕሮብሌም ሶልቭ የሚያደረግ ዌብሳይት ይሰራና ከዛ በኋላ ማርኬት አይደረግም። መቶ ፐርሰንት ፐርፌክት ነው፣ ይሰራል፣ በስነ ስርዓት ያምራል። ሰዎች ቢያገኙት ሊጠቀሙት ይችላሉ ብለን የምናስበው ነው፣ ግን ሪሊዝድ አይደለም። ሰዎች ይኑር አይኑር ራሱ አያቁም ከነጭራሹ። አራተኛ ጊዜ ፈለግንም አልፈለግንም ይሄዳል። እኛ ግን በጥበብ ልንጠቀምበት ይገባል። ይሄንን የማያደርግ ሰው ስኬታማ እሆናለሁ ብሎ የሚያስብ ከሆነ ስ ድሪም በቃ ድሪም ብቻ ነው። ድሪምም አይደለም እንደውም ቅዠት ነው። ህልምም አይደለም። ወደድንም ጠላንም ተኛንበትም ቁጫልንም አወራንበትም ስራ ሰራንበትም ከሰው ጋር ወራንም ቢዝነስ ሰራንበትም ምንም ነገር እናድርግ ጊዜ መሄዱ አይቀር። መሄዱ ለማይቀር ነገር ደግሞ በተቻለ መጠን ዋይዝሊ የሚጠቅም ቦታ ላይ ማሳለፍ አለብን። ጊዜ አስቡት፣ ከአምስት ዓመት በኋላ ወደኋላ ራሳችሁን አይታችሁ ጊዜም በጣም አሪፍ አድርጌ ብጠቀምበት አሪፍ ነበር ብላችሁ የምትቆጩ አይነት ሰዎች መሆን ትፈልጋላችሁ? ብዙዎቻችሁ አሁን ላይ ያላችሁበት ሲቹዌሽን ላይ እንኳን ወደኋላ አምስት ዓመት አስቡት፣ ከዛ በኋላ በጣም ዌስት ያደረጋችሁ ታይም እንዳለ ታስባላችሁ። የብዬ ብጠይቃችሁ ብዙዎቻችሁ አዎ ነው የምትሉት። ከዚህም በኋላ ያለውም ታይም እንደዛ መቀጠል የለበትም። እንደዚህ የሚቀጥል ከሆነ አፍተሮል መቼም ሰክሰስፍል አትሆኑም። ጠላንም አሁን የምንወስዳቸው ውሳኔዎች፣ አሁን ዲሳይድ የምናረጋቸው ነገሮች ፊውቸር ላይ የሚኖረንን ስኬት ይወስኑታል። አምስተኛ፣ ምንም ያክል ሾርት ከቶችን ወይም አቋራጭ መንገዶችን ብትፈልጉም፣ ሰክሰስ ወደዳችሁም ጠላችሁም ሃርድወርክ ይጠይቃል። ሰዎች ሊረዷችሁ ይችላሉ፣ ሞቲቬት ሊያረጓችሁ ይችላሉ፣ ሰፖርት ሊያደረጓችሁ ይችላሉ፣ ከጎናችሁ ሊሆኑ ይችላሉ። አብዛኛውን ነገር ግን ራሳችሁ ናችሁ የምትሰሩት። ይህን ሪያሊቲ ማወቅ አለባችሁ። አንድ ሯጭ ከአራት ወር ወይም ከአምስት ወር በኋላ የሩጫ ውድድር ቢኖርበት እስከዛ ሰዓት ድረስ የሚያበሉ ሰዎች ሊኖሩ ይችላሉ። ፊዚዮቴራፒ የሚያሰሩ ሰዎች ሊኖሩ ይችላሉ። አብሮት የሚሮጡ ሰዎች ሊኖሩ፣ ትሬነር ሊኖረው ይችላል። አይዞ የሚለው ሰው ሊኖሩ ይችላል። አብሮት የሚሰራ ሰው ሊኖሩ ይችላል። የዛች ቀን ላይ ግን የሚሮጠው ሰውየው አብሮት የነበሩት አሰልጣኙም አሯሯጩም ኒትሪሽኒስቱም ቢሆን ፊዚዮቴራፒም ሲያሰሩ የነበረው ማንኛውም ሰው አብሮት አይሮጡም። ዋናው የጨዋታው ቦታ ላይ ስትገቡ እናንተ እንደምትጫወቱት ማመን አለባቸው። ይሄ ሪያሊቲ ነው። በጣም ብዙ ሰው እንደዚህ እኮ አላገዝከኝም፣ እንደዚህ እኮ ብታገዘኝ፣ እንደዚህ እኮ እንትን ብል፣ እንደዚህ እኮ እንትን ብል፣ በቃ ጌሙ አንተ ነው መጫወት ያለብህ። ኖ ዋን ካን ዱ ኢት ፎር ዩ። ያንም ፓርት ሰው ሊያደረግልህ አይችልም። ሰው ሊያግዝ ይችላል፣ ሊረዳ ይችላል፣ ሞቲቬት ሊያደረግ ይችላል፣ ሰፖርት ሊያደረግ ይችላል እንጂ ዋናውን ጨዋታ ሊጫወትልህ አይችልም። ይሄ ሪያሊቲ ነው። ይሄንን ሪያሊቲ መቀበል አለብን። ሰክሰስፉል የምትፈልጉ ከሆነ ይህን ልታውቁት ይገባል። አይ ነው ከባድ ይመስላል፣ ግን ማንም በእናንተ ቦታ ሆኖ የእናንተን ነገር ሊጫወትላችሁ አይችልም። ስድስተኛ ምንም ይሁን ምን ባላችሁ ነገር ግሬትፉል ሁኑ፣ ደስተኛ ሁኑ። ነገር ግን ያላችሁበት ቦታ በቂ ነው ብላችሁ አታስቡ። ተጨማሪ ነገር ሁልጊዜ መፈለግ አለብን። የዚህ ቻናል ሞቶ ከመጀመሪያ ጀምሮ ሲጀምር ኔቨር ሴትል፣ ባለንበት ቦታ ተረጋግቶ መቆም የሚባል ነገር መኖር የለበትም። ኢንፋክት አንድ ሰው ቆም ያለው ቢል አልቆምም፣ ወደኋላ እየሄደ ነው የሚሆነው። ምክንያቱም እናንተ ያላችሁበት ቦታ ላይ ብትቆሙ ነገሮች እያደጉ ስለሚሄዱ እናንተ ወደኋላ እየሄዳችሁ ነው የሚሆነው። ማቆም የሚባል ነገር የለም። ሁልጊዜም ለማደግ እድል አለ። ሁልጊዜም ኢምፕሩቭ ለማድረግ የሆነ ያክል ቦታ ይኖራል። እኛ ያለንበት ቦታ ምንም ያክል ሰክሰስፉል ለን ብለን ብናስብ ከኛ በላይ ብዙ ሰዎች ይኖራሉ። እነዛ ሰዎች ያሉበት ደረጃዎች ላይ ለመድረስ ሁልጊዜም ራሳችንን ኢምፕሩቭ ለማድረግ እድል መስጠት ይኖርብናል ማለት ነው። ሰባተኛ ስኬት የሚመጣው በነውጥ ውስጥ ስርዓትን በማስያዝ ምን ማለት እንደሆነ አስረዳችሁ ኖርማሊ፣ የትኛውም አይነት ህይወት ውስጥ ብንሆን የቢዝነስ አለም ሁልጊዜም ኬዎስ አለው። ወይም ኑሯችን የተስተካከለ ቀጥ ያለ ስትሬት መንገድ አይደለም አለ አንዴ ወደ ላይ ይኖራል አንዴ አንዴ ሀዛን ይኖራል፣ አንዴ ደስታ ይኖራል። አንዳንድ የጠብቅናቸው ነገሮች ላይመጡልን ይችላሉ። እዚህ ጋር ይሆናሉ ላ የገመትነው ነገር ላይሆን ይችላል። በተቃራኒው ቨን ሊሄድብን ይችላል። እንደዚህ አይነት ቦታዎች ላይ እንደዚህ አይነት ነውጥ ባለበት አለም ላይ ወይም ኑሮ ላይ ስትራክቸርድ የሆነ ኦርደር ማስያዝ ሁሉንም ነገር በምን አይነት መንገድ ማኔጅ ማድረግ አለብኝ የሚለውን ነገር ካስተካከላችሁ ሰክሰስፉል የመሆን ድላችሁ በጣም እየሰፋ ነው ሄደው በኬዎስ መካከል ማኔጅ አደረጋችሁ ወይም ኦርደር ሰጣችሁ ማለት ለችግሮቻችሁ በሙሉ ክሊር የሆነ ቀለል ያለ ስማርት የሆነ ሶሉሽን ይኖራቸዋል። ችግራችሁን በፈታችሁ ቁጥር ደግሞ ነገሮች ላይፍም እየቀለለ እየቀለለ መምጣቱ አይቀርም። ይሄ ደግሞ ሙሉ ትኩረቶቻችሁን በደንብ አቺቭ ልታደረጉባቸው ምትችሏቸው ወይም ኤፊሽንሲያችሁን ሊጨምሩ የሚችሉ ነገሮች ላይ ብቻ እንድታደረጉ እድል ይሰጣችኋል። አንድ ጊዜ ለነገሮች ኦርደር ወይም ደግሞ ስርዓት መስጠት ከጀመራችሁ በኋላ ላይፋችሁ ቀስ በቀስ እየቀለለ እየቀለለ እየቀለ ሲል ይታወቃቸዋል። አይኑ አሁን ማወራው ነገር ዝም ብላችሁ አይምሯችሁ ላይ ላትረዱ ትችላላችሁ። አሁን ላይ ግን ይሄ ነገር እንዴት ሶልቭ ላደርገው? ኦኬ መጀመሪያ እንዲያደረጓሉ፣ ቀጥሎ እንዲያደረጓሉ እያላችሁ ሶልቭ እያደረጋችሁ በመጣችሁ ቁጥር ግን ይውል አንደርስታንድ ሚ፣ አሁን እያወራ ያለት ነገር ይገባቸዋል። ወይም የትኛውም ነገር ከባድ ሆኖ ሳይሆን በስርዓትና በኦርደር ስላልመጣ ብቻ ነው፣ ብዙ ጊዜ ግራም ያጋባል። ስለዚህ ያንን ነገር ስርዓት ማስያዝ ከተቻለ አብዛኛው ነገር ያን ያህል ከባድ የሆነ ነገር አይደለም። ስምንተኛው ፈተናዎችን መፈተን ወይም ቴስት ማድረግ ራሳችንን ምን ያህል ስኬትን እንደፈለግን ያሳያል። እኔ ብዙ ጊዜ በጣም ብዙ ሰዎች ይገጥሙኛል። እንዲ እንዲ ለማድረግ ሞክሬ ነበር ግን አልተሳካለኝም። እንዲ እንዲ ለማድረግ ሞክሬ ነበር አልተሳካለኝም። ዩቲብ ለመጀመር ሞክሬ አልተሳካለኝም። ትሬዲንግ ጀምሬ አልተሳካልኝም። በጣም ብዙ ነገር አልተሳካልኝም። ኒ ከዛ ኦኬ፣ ምን ያህል ጊዜ ሞክረዋል? ምን ያህል ሃርድሺፖችን አሳልፈሃል? ምን ያህል ዲፊከልት ታይምሶችን ታግልሃል? ብላችሁ ጠይቋቸው። አይ በቃ እኔ ሞከርኩት አንዴ፣ ሁለቴ ሞከርኩት፣ እምቢ አለኝ፣ ተውኩት በቃ። አልሞከርክም። በጣም ባድሊ ከፈለግከው ታደርገዋለህ። ባድሊ ከፈለክ ማለት በጣም ከልብ ከአንጀት ከሆነ ማድረግ አይቀርም፣ ይባል አባባል አለ አለ ከአንጀት ካዘኑ እንባይገድም። ስለዚህ ከልባችሁ የምትፈልጉት አይነት ነገር ከሆነ የሚመጡት ሃርድሺፖችን በቀላሉ ማለፍ ትችላላችሁ። ግን ቀለል አድርጋችሁ አይ እንዲህ እንዲሁም ፈልጋለሁ እንዲህ እንዲሁም ብቻ ፈልጋለሁ የምትሉ ከሆነ ያን ያህል ውስጣችሁ ያለ ሃንገር ከሌለ፣ ረሃቡ ከሌለ ያን ያህል አትታገሉም። ዲፊከልት ነገሮችን ያን ያህል የምትጋፈጡ ሰዎች አትሆኑ። መንገዳችሁ ላይ የሚገጥሟችሁ እያንዳንዱ ቻሌንጆች፣ እያንዳንዱ ሃርድሺፖች እናንተ አንድ ስቴፕ እንድታድጉ እድል ናቸው። መቼም ሰላሳ ሃምሳ ሰባ መቶ ፈተናዎችን የተፈተነ ሰውና በላይፍ ዛሬ የተነስቶ ምንም ያልተፈተነ የመጀመሪያ ፈተናው እየተፈተነ ያለ ሰው በምንም ተአምር እኩል የሆነ የላይፍ ኤክስፒሪንስ አይኖራቸው። ያ ደግሞ ወደፊት የምታመጡትን ውጤት ዲተርማይን ያደርገዋል። ሰክሰስፉ የምትፈልጉ ከሆነ ቶሎ ቶሎ ብዙ ስህተት መሳሳት፣ ብዙ ቻሌንጆችም ፌስ ማድረግ ግዴታ። ብዙ ጊዜ ግን ሰዎች እንደውም ትንሽ ኦብስታክል ሲገጥማቸው ትንሽ ዲፊከልቲ፣ ትንሽ ቻሌንጅ ሲገጥማቸው ይሄ ነገር ለእኔ አይደለም ማለት ነው፣ ፈጣሪ ለእኔ ያላለው ማለት ነው ብሎ ስህተት ይሄዳሉ። ያ ግን ኮምፕሊት ስህተት ነው። ዘጠነኛ ቀናችሁን ስትጀምሩ ኦ ኦሬዲ በአላማ በተጀምሩ በጣም አሪፍ ነው። እኔ ከዚህ በፊት ቀኔ እንዴት ማኔጅ እንደማደርግ ቪዲዮ ሰርች ይላቸዋል። እያንዳንዱ ነገር ማታ ላይ በቼክሊስት መልክ አዘጋጅ ነው ማድረው ምንም እንኳን ምሰራውን ነገር ምን እንደሆነ በአቅም በማግስቱ በደንብ ግን ተጽፎ በስነስርዓት ተዘጋጅተው መቀመጡ ነገ ላይ አላማ እንዳላችሁ እንድታስበ ያደርጋቸዋል። ጠዋት ስትነሱ ኮንፊውዝድ ሆናቸው አትነሱ። ቀጥታ ዛሬ ምሰራው ምንድን ነው? ይህ ነው ምሰራው ይታወቃል። ከዛ በኋላ ያንን ነገር ብቻ ማድረግ ነው የሚሆነው። አይ እኛ አገር ብዙ አስቻይ መንገዶች የሉ፣ የሚከለክሉም ብዙ ነገሮች አሉ። አንድ ነገር ልታደርጉ ስትሉ የሆነ ነገር ይበላሻል የሆነ ነገር ልታደርጉ ስሞክሮ የሆነ ነገር ቢሊል ይችላል እነሱ ነገሮች እንዳሉ ሆነው ኢቨን ፕላን ቢ ፕላን ሲ ድረስ ማሰብ አለብን ያንን ያሰባችሁትን ነገር በተቻላችሁ መጠን እርሊ ቀኑን ብዙ ሳይገፋ ቶሎ ለመግደል እድል ይሰጣቸዋል። ያ ማለት ደግሞ ብዙ ሰዎች በሳምንት በወር ውስጥ ምናምን የሚሰሩትን ነገር እናንተ በአንድ ቀን በሁለት ቀን እንድትሰሩ እድል ይሰጣቸዋል። ምክንያቱም የተስተካከለ በስነ ስርዓት ነው የምትሰሩት። ሌላ ነገር ውስጥ አገቡ። አንዳንዴ ምግብ ላበሉ ትችላላችሁ። ለምሳሌ የእኔ ስራ ካልጨረስኩኝ አልበላም ካልኩኝ፣ በቃ ያቺን ነገር ለመብላት ስለሚርበኝ ሲልጠኝ፣ ያቺን ነገር ለመብላት ስል የግድ መስራት ይኖርብኛል። ዛሬ አልተኛም ካልጨረስኩኝ ካልኩኝ ለምሳሌ ሌሊቱን ሙሉ ስሰራ ላድር እችላለሁ። ሌላ ሰው ግን ቢሆን ለምሳሌ ዝም ብሎ ኦኬ፣ ዛሬ ይሰራል ይላል። ደከመ ወይም በቃና ገሰሩ አሉ ብሎት ሊተወው ይችላል። ያ አይነት ዲዛይር የሚመጣው መቼ ነው? በየቀኑ ወይም በየሳምንቱም ሊሆን ይችላል። ፕላን ሲኖራችሁ፣ ፐርፐዝ ሲኖራችሁ ነው። ፐርፐዛችሁ ነው አክሽኖቻችሁን ዲተርማ የሚያደርገው አለ። ፕላናችሁ ነው የምትወስዱትን ድርጊቶች የሚወስድ ነው። ስለዚህ ምንም ፕላን ሳይኖራችሁ ቀኑን ከጀመራችሁት ሞስት ፕሮባብሊ ዌስትድ የሆነ ቀን እንደሚሆን አትጠራጠሩ። አስረኛ ሞኔታይዝ ዩር ፓሽን ይሄ አሁን ላይ ላይሰራላችሁ ይችላል። ለብዙዎቻችሁ አሁን ካላችሁ በተሳሳሰ አንጻር ማታው ግን ከሆነ ያክል ጊዜ በኋላ በደንብ ካሽ እየሰራችሁ በመጣችሁ ቁጥር ፋይናንሻል ፍሪደማችሁ ከፍ እያለ በመጣ ቁጥር ፓሽናችሁን ወደ ገንዘብ መቀየር መቻል አለባችሁ። ምን ያስደስተኛል ያንን ነገር ደግሞ እንዴት ገንዘብ ላረገው እችላለሁ የሚለውን ማሰብ አለባችሁ። ብዙ ጊዜ መጀመሪያ ላይ ፓሽኔን እከተላለሁ የሚል ሰው እኔ አልስማማም በዚህ ነገር። ፓሽናችሁ ወደዳችሁት አልወደዳችሁት መሰራት አለበት መሰራት አለበት። የምትፈልጉት ውጤቱን ነው እንጂ ፕሮሰሱን አደለም። አይደለም መውደድ ያለባችሁ መጀመሪያ ላይ፣ ግን ከሆነ ሌቭል በኋላ ኮንሲስተንት ሆናችሁ መቀጠል የምትፈልጉ ከሆነ ያለማቋረጥ ላይ ለሚቀጥለው 10 አመት፣ 15 አመት፣ 20 አመት ሰሩ አሉ ብላችሁ የምታስቡት ነገር ከሆነ ግን you need to be passionate about it አይደለ? ስለዚያ ነገር ፓሽኔት መሆን አለባችሁ። ስለዚህ early days financial freedom አችሁ በደም ካገኛችሁ በኋላ በተቻላችሁ መጠን ፓሽናችሁን ወደ ገንዘብ መቀየር መቻል አለባችሁ። እዚች ጋር አንድ ሀክ ልንገራችሁ፣ በጣም አሪፍ የሆነ ትሪክ ልንገራችሁ። እናንተ ፓሽኔትድ በሆናችሁበት ኤሪያ ላይ በትክክል ገንዘብ እየሰሩ ያሉ ሰዎችን እዩዋችሁ። ለምሳሌ ስዕል መሳል ከሆነ ሰአሊ ሆነው ገንዘብ እየሰሩ ያሉ ሰዎችን እዩዋችሁ። ከዛ በኋላ አንድ ሁለት ሶስት ሰው ውሰዱና የእነሱን ፓዝ፣ እንዴት ነው የሄዱት፣ ያንን ለማየት ሞክሩ። ያንን ካያችሁ በኋላ ያንን ቀጥታ ወስዳችሁ ለራሳችሁ አፕላይ ማድረግ። ሌላ ኮምፕሊኬተድ ነገር የለውም። ስለዚህ የትኛውም አይነት ፓሽን ካላችሁ፣ አሁን ፓሽኔትድ የሆንኩበት ነገር ላይ ሰዎች ገንዘብ እንዴት ነው እየሰሩ ያሉት? ምን ምን ስቴፖችን አልፎ ነው እዛ የደረሱት? እኔስ ያንን ነገር ለማ ለማድረግ መድረከን የሚጠበቀው ከዛ በኋላ ያንን መከተል ሆ ስለዚህ፣ የምትወዱትን ነገር እየሰራችሁ ገንዘብ መስራት ትችላላችሁ ማለት። አዘርዋይስ ለረዥም ጊዜ የምትጠሉትን ነገር እየሰራችሁ መኖር ትንሽ ሊከብድ ይችላል። አስራ አንደኛ ይሄ በጣም ፓወርፉል ነው። ላይፋችሁ ላይ ከእናንተ ፕላን ጋር ወይም እናንተ ከምታስቡት ፊቸር ጋር በተመሳሳይ አቅጣጫ ከሚሄዱ ሰዎች ጋር ሆኑ። ካልሆነ ደግሞ ብቻችሁ ነው። ስለዚህ ነገር ብዙ ቦታ ብዙ ነገር ሰምታችሁ ሊሆን ይችላል። ፕራክቲካሊ ግን ማሰብ አለባችሁ አብሬ የምውላቸው ሰዎች ምን አይነት ሰዎች ናቸው? አብረ የሚውሉት ሰዎች ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል። ብቻ በአጠቃላይ አብራችሁ የምትውላቸው ሰዎች እናንተ ወደፊት ከምታስቡት ነገር ጋር ዳይሬክሽናቸው ተመሳሳይ ነው ወይ? ካልሆነ እናንተን ይጎትቷችኋል። አቬሬጅ ነው የምትሆኑት። ልክ የሆነ አባባል አለ ንስር ከዶሮ ጋር አይውልም ወይም ዶሮ በንስር ሌቭል መብረር አይችልም። ስለዚህ እናንተ ኢግል ነኝ ብላችሁ የምታስቡ ከሆነ ዩኒት ቱ ሊቭ ዶሮዎቹን ሊቭ ማድረግ አለባችሁ። አዘርዋይስ እናንተም እነሱን ለማሳደግ እነሱም እናንተን ለመጎተት እንዲሁ የተጓተታችሁ መሃል ላይ አቬሬጅ ሆናችሁ ነው የምትቀሩት። ከእናንተ ፕላን ጋር፣ ከእናንተ ፊውቸር ሀሳብ ጋር ማች የማያደርጉ ሰዎች ከሆነ ሰራው እንዲያደረጓችሁ በተቻላችሁ መጠን ያንን መቀየር መቻል አለባችሁ ወይ ደግሞ ብቻችሁን ብትሆኑ ይሻላል። በነገራችን ላይ ከሰው ጋር ለመሆን ብቻ ብላችሁ ከእናንተ ጋር አብሮ መብረር የማይችሉ ሰዎች ጋር አብራችሁ ከምትሆኑ ይልቅ ብቻችሁ መሆን የተሻለ ነው። እኔ ሁልጊዜ የምላት አባባላለች። በጣም ብዙ ሰው ማይክ ብቻህን ነው በጣም የምታሳልፈው ቦሪንግ ነው ላይፍ ጓደኛ የለህም ምናምናም ብዙ ሰው ይለኛል። ብዙ ጊዜ የምላት አባባላለች ኢትስ ሎንሊ አት ዘ ታፕ። ከላይ ብዙ ጊዜ ባዶ ነው፣ ብዙ ሰው አይኖርም አይደል? ከፍ ስትሉ እኮ ከላይ ብዙ ሰ ነው ብዬ ራሴን አጽናናለው። ማለት እናንተም ያንን አካሄድ መከተል ይኖርባቸዋል። ሰክሰስፉል መሆን እፈልጋለሁ፣ ከአቬሬጅ ሰው ከፍ ያለ ሰው መሆን እፈልጋለሁ ምትሉ ከሆነ አይዘር ከእናንተ እኩል መብረር የሚችሉ ጓደኞች ወይም መብራዎች የሚኖሩ ሰዎች ሊኖሩ ይገባል። ካልሆነ ደግሞ ብቻችሁ መሆን አለባቸው። አዘርዋይስ ቢሊቭ የትም አትደርሱ። አስራ ሁለተኛ ፎከስ፣ የምታረጉበትን ነገር ነው የምታገኙት። ይህን ነገር ሎው ኦፍ አትራክሽን በሉት ከፈለጋችሁ፣ ዘሴክሬት በሉት ምንምንም በሉት፣ እንደፈለጋችሁ አድርጉት። ስፒሪችዋል ማድረግ ይቻላል፣ ፊዚካልም ማድረግ ይቻላል። አንድን ነገር ትኩረ ስታደርጉበት ነው ኦልሬዲ እዛ ነገር ውስጥ ገብታችሁ ስራ መስራት ምትችሉ። ትኩረት ያላረገባችሁበትን ነገር እየሰራችሁት ሰክሰስፉል ሆናለው ብሎ መገመት በጣም ጠባብ። ፎከሳችሁ ዴስቲኒያችሁን ይወስነዋል። አሁን ትኩረት የምትሰጡበት ነገር የምትደርሱበትን ቦታ ይወስነዋል። ይሄ ማለት በማየት ደረጃ ወይም በማሰብ ደረጃ ብቻ ትኩረት ማድረግ ማለት ሳይሆን በየቀኑ ረዥም ሰዓት የምታደርጉት ነገር ምንድን? ያ ነገር ውጤት የሚያመጣው መቼም፣ ያላረጋችሁት ነገር አይደለም ውጤት የሚያመጣው አይደለም። አንድ ሰው ኳስ ሳይጫወት ጎል ያገባል? ሊያገባ አይችልም። ኳስ መጫወት አለበት ጎል ለማግባት። ስለዚህ ዴይሊ የምታደርጓቸው ነገሮች፣ ዴይሊ አቴንሽን የምትሰጧቸው ነገሮች፣ በየቀኑ የምትሉባቸው ነገሮች ምንድናቸው የሚለውን ነገር ማሰብ አለባቸው። ከእኔ ዴስቲኒ ጋር ማች ያደርጋሉ ወይ? ከማስበው ነገር ጋር ማች የሚያደርጉ ነገሮች ናቸው ወይ? እንደ

የምትፈልጉ ቦታ ላይ አደርሱ። አክሽናችሁን ሳትቀየሩ ውጤት መቀየር ይችላሉ ብላችሁ ማሰብ አትችሉም። አክሽናችሁን ለመቀየር ደግሞ አዋዋላችሁን፣ ሀቢታችሁን መቀየር መቻል አለባችሁ። ሀቢታችሁን ለመቀየር ደግሞ ፎከስ የምታደርጉበት ነገር መቀየር አለበት። ትኩረት የምትሰጡት ነገር መቀየር አለበት። 13ኛ በህይወት ብዙ ነገር የምትፈልጉ ከሆነ አሁን ካላችሁበት ተጨማሪ ነገሮች የምትፈልጉ ከሆነ አሁን ካላችሁበት ሌቭል ከፍ ማለት አለባችሁ። ዩኒድ ቱቢ ሞር ዛን ሁዩ አር አይ ነው። አሁን ላይ ማን እንደሆናችሁ ታውቃላችሁ። ከዛ ከፍ ማለት አለባችሁ። ከዛ ከፍ እስካላላችሁ ድረስ አሁን የምታገኙትን ነገር ብቻ የምታገኙት ከፍ እስካላላችሁ ድረስ ምንም የተለየ ነገር አይመጣም። ራሳችሁን በደንብ ኢምፕሩቭ ማድረግ አለባችሁ ማለት ነው። ትንሽ ቬግ ቢሆንም ሙሉ በሙሉ ለመቀበል ቢከብድም አንድ አባባል አለ፣ አሁን እያገኛችሁ ያላችሁት ነገር ዲዘርቭ የምታደርጉት ነገር ከእናንተ በላይ አይደለም፣ ከእናንተ በታችም አይደለም። አሁን እያገኛችሁ ያላችሁት ነገር ልክ እናንተ ዲዘርቭ የምታደረጉትን አይነት ነገር ነው ይባላል። ስለዚህ ዲዘርቭ የምታደረጉት ነገር ከፍ እያለ እንዲሄድ የምትፈልጉ ከሆነ እናንተ ራሳችሁ ከፍ እያላችሁ መሄድ አለባችሁ። አሴ ፐርሰን ማለት ነው ኤክስፒሪያንስ የምታደረጉት ነገር ልታገኙ የምትፈልጓቸው ሰዎች፣ ኦፖርቹኒቲዎች፣ አንዳንድ እድሎች በሙሉ የሚያድጉት የሚጨምሩት እናንተ በማንነት ደረጃ ከፍ እያላችሁ ስትመጡ ነው። የተለየ ነገር አይደለም። የተለየ ውጤት የምትፈልጉ ከሆነ ኤክስትራኦርዲነሪ የሆነ ሪዛልት የምትፈልጉ ከሆነ እናንተም ኤክስትራኦርዲነሪ መሆን አለባችሁ። አቬሬጅ ሆናችሁ መቼም ኤክስትራኦርዲናሪ ነገር ወደ እኔ ይመጣላችሁ መገመት የለባቸው። ዩኒት ቱቢ ኤክስትራኦርዲናሪ ዘን ኤክስትራኦርዲናሪ የሆነ ነገር ከፍ ያለ ነገር ወደ እናንተ መምጣት ይጀምራል። ይሄንን ነገር በሶስት መንገድ መረዳት ትችላላችሁ። የመጀመሪያው ኖሌጅ ነው። ኖሌጃችሁን ከፍ ማድረግ ያላችሁን እውቀት ከፍ ማድረግ ያላችሁ ኢንፎርሜሽን፣ የምታገኙትን እድል፣ የምታገኛቸውን ሰዎች የምታገኙትን ኤክስፒሪየንስ ይጨምረዋል። ሁለተኛው አንደርስታንዲንጋችሁን መጨመር የመረዳት አቅማችሁ አንድ ሰው የመረዳት አቅሙ በጣም ከፍ አለ ማለት ብዙ ሰዎች ጋር የመድረስ እድሉ ኦፖርቹኒቲው እየሰፋ ይሄዳል። ሶስተኛው ደግሞ በዊዝደም ከፍ ማለት ነው። ያ ማለት ደግሞ ኦሬዲ ያላችሁን ኢንፎርሜሽን ያላችሁን አንደርስታንዲንግ ወደ መሬት ማውረድ ነው። አንዳንድ ሰዎች አይታችሁ ይሆናል በጣም ብዙ ነገር ያውቃሉ ምናምናም፣ ግን እነሱ ምንም እንትላላሉ እና ምንድን ነው አንተ ራስህ እንዲህ ያደለን ይላል ብዙ ጊዜ ሰው። ያ ሰውዬ ኖሌጁ ሳይኖረው ቀርቶ ላይሆን ይችላል፣ ማድረግ ላይ ግን ያን ያህል ጥሩ አይደለም ማለት ነው። ሶ እናንተ በኤክስፒሪያንስም በፒፕልም በኦፖርቹኒቲም በደንብ ከፍ እያላችሁ መሄድ የምትፈልጉ ከሆነ ኖሌጅ፣ አንደርስታንዲንግ እና ዊዝደም ላይ በጣም ዋይዝ መሆን አለባችሁ፣ በደንብ መስራት አለባችሁ። አንድ ነገር ማወቅ ብቻ ሳይሆን ከማወቅ አልፋችሁ ወደ ማድረግ መግባት አለባችሁ። አስራ አራተኛ ስኬት ያሉንን ሪሶርሶች ወይም ያሉንን ነገሮች በአግባቡ የመጠቀም ውጤት ነው። ስኬት በራሱ ራሱን የቻለ ነገር አይደለም። ለመምጣት የሆኑ ነገሮች መደማመር አለባቸው። አንደኛው ያለንን ነገር ምን ያህል ተጠቅመናል፣ ሪሶርሴን ምን ያህል አፕላይ አድርጌያለሁ፣ ኤፊሽየንትሊ ፕሮፐርሊ፣ እንዴት ተጠቅም ያለው የሚለው ነው። የመጀመሪያው ሁልጊዜ አንድ ነገር ለማድረግ ስትፈልጉ የግድ ትልቅ ሪሶርስ መኖር የለበትም። ኢቭን ማድረግ እንኳን ብትችሉ ማድረግ የለባችሁ። መጀመሪያ እጄ ላይ ያለው ሪሶርስ በትክክል ተጠቅም ያለሁኝ ወይ እሱም ማሰብ አለባችሁ ለምሳሌ ይሄንን ቻናል ስጀምረው እኔ በስልክ ነበር ምቀርጸው ላይት አልገዛሁም ነበር በካርቶን ምናም የሰራዋ ዝም የዲአይዋይ ነገር ቤት ውስጥ ቀለል አርገና የሰራናት ነች ያለችው በእሷ ላይት አድርጌ በስልክ ነበር ሹት አድርገው ላይት መግዛት ካሜራ መግዛት ምናምናም ያን ያህል ከባድ ሆኖ አደለም በዛሳት ግን ያለኝን ሪሶርስ ቱዘፉ ለስ ተጠቅሜዋለሁ ወይ መጀመሪያ ሌላ ነገር እስከ መግባቴ በፊት አሁን ያለኝን ሪሶርስ እስከ መጨረሻው ተጠቅሜዋለሁ ወይ እሱን ካልጠቀምኩት ዝም ብሎ እቃ ምትማረቱ ሪሶርስ መጨመሩ ፖይንት የለውም ወጪ ነው እንጂ ትርጉም የለውም ያለንን ነገሮች ኢፌክቲቭሊ ኤፊሽንትሊ እስከመጨረሻው መጠቀም መቻል አለብን። በጣም ብዙ ሰው አስተውላችሁ ከሆነ በጣም አሪፍ ስልክ ይዞ ለካሜራው ተብሎ ራሱ ውድ የሆኑ ስልኮች አሉ። ለካሜራው ብቻ ግን ምንም አይነት ፎቶም አንስቶበት ማያቅ፣ ቪዲዮ አንስቶበት ማያቅ፣ ዝም ብሎ ለሄሎ ሄሎ ብቻ የሚጠቀም ብዙ ሰው አለ። ያ ሰው ምናልባት 70 ፐርሰንት 80 ፐርሰንት ያንን ስልክ አልተጠቀመውም ማለት ነው ሶ እናንተም ግዴታ አሪፍ ነገር ሊኖራቸው አይገባም እጄ ላይ ያሉትን ነገሮች እስከ መጨረሻው ተጠቅሜያቸዋለሁ ወይ ኦልሞስት በየቀኑ ዴይሊ የሚገጥሙኝ ነገሮች አሉ ደህና ስልክ ይዘው ፒሲ የለኝም ቪዲዮ ኢዴት ማድረግ አልቻልኩ ደህና ስልክ ላይ ቪዲዮ ኢዴት መደረግ ይችላል እስከ መጨረሻው ተጠቀመው። የሚችለውን ነገር በሙሉ ለማድረግ ሞክር። በነገር ያኔ አንዱ የሰክሰስን ብልጭታዎች ማየት ጀምራላችሁ ማለት ነው። ከዛ ኦልሬዲ ባለ ሪሶርስ ብቻ ተጠቅመን የሆነ ያክል ሰክሰስ እያየን ከሆነ ተጨማሪ ሪሶርስ እናረግበት፣ ኢንቨስት እናረግበት። ደግሞ የበለጠ ውጤት እያመጣልን እንደሚሄዳ ያጠራጥር። አስራ አምስተኛ ስኬት በየቀኑ የምንወስዳቸው አክሽኖች በየቀኑ የምናደርጋቸው ድርጊቶች ድምር ውጤት ነው። መቶ ቀን ምንም አይነት አክሽን ሳይወስድ አንድ ሰው ድንገት መቶ አንደኛው ቀን ላይ የሆነ አክሽን ሲወስድ ስኬታማ አይሆንም። ያ ሎተሪ ሊሆን ይችላል። ሰክሰስ ከኮንሲስተንሲ ጋር የሚመጣ ነገር ነው። ኮንሲስተንሲ አንድ የቢዝነስ እንትን ላይ ብቻ የሚሆን ነገር አይደለም። ሁሉም ነገር ላይ ያለ ስፖርት በሉት፣ የቢዝነስ ሞዴሎች በሉት፣ የተለያየ ቢዝነስ ሞዴል ሁሉም ስራ ላይ ትምህርት ላይ ሪሌሽንሺፕ ላይ ሁሉም ቦታ ላይ ኮንሲስተንት መሆን ያስፈልጋል። አንድ ጊዜ አንድ ነገር ስላደረጋችሁ ውጤት ያመጣል ማለት አይደለም። ሰክሰስ የኮንሲስተንሲ ውጤት ነው። ስለዚህ አንድ ነገር ለማድረግ አስቤያለሁ ስትሉ ዛሬ አክሽን መውሰድ፣ ነገ መውሰድ፣ ከዛ በኋላ ሶስተኛ ቀን መውሰድ ወይ ሞከርኩት እኮ ኮንሲስተንት አደለም። አንድ ወር ሞክረው፣ ሁለት ወር ሞክረው፣ ሶስት ወር ሞክረው፣ አራት ወር ሞክረው፣ አምስት ዘጠኝ ወር ሞክረው፣ አንድ ዓመት ሞክረው፣ ከዛ በኋላ ሰክሰስፉል አለመሆን አትችሉም። ግዴታ ነው፣ አማራጭ የላችሁ። ራሳችሁ ምን ብላችሁ ጠይቃላችሁ መሰላችሁ? በምንም አይነት ስራ ውስጥ ሆኖ ያላችሁት አንድ ነገር ለመቶ ቀን በተከታታይ ብሰራው ጋራንቲድ የሆነ ሰክሰስ የሚሰጠኝ ነገር ምንድን ነው? ለምሳሌ ቢቱቢ ቢዝነስ ውስጥ ያላችሁ ሰዎች ከሆናችሁ አውትሪች፣ ኮልድ አውትሪች፣ ስልክ መደወል፣ ክላይንቶች ጋር ኢሜል ሹት ማድረግ ለመቶ ቀን በተከታታይ ብታደረጉት በእርግጠኝነት የሆነኛው ሰው መመለሱ አይቀርም። በቃ ይሄ ጋራንቲድ የሆነ ሰክሰስ። ዩቲውብ ላይ ለምሳሌ ለአንድ አመት በተከታታይ ብትሰሩ ጋራንቲድ ሰክሰስ ነው። የሚከለክላችሁ ነገር የለም፣ በትክክል እስከሰራችሁ ድረስ ማለት ነው። ያንን ከወሰናችሁ በኋላ ኮንሲስተንት ሊ ያችን ብቻ ለማድረግ ሞክሩ። ለተከታታይ መቶ ቀናት ያንን ለማድረግ ሞክሩ። ኢቨንቹዋሊ ሰክሰስፉል መሆናችሁ አይቀርም፣ ምክንያቱም ሰክሰስ በየቀኑ የምታደርጉት ነገር ውጤት ስለሆነ ማለት ነው። ቦነስ ሩል ስታችሁ፣ ይሄ የኔ ሩል ቢካይንድ። በተቻላችሁ መጠን ቅን ለመሆን ሞክሩ ለሰዎች ቅንነትን አስቡ። ራሳችሁ ሰክሰስፉል ብቻ ሆናችሁ ማለት ምንም ላይጠቅም ይችላል። ብዙ ጊዜ አይታችሁ ሊሆን ይችላል፣ ፋይናንሻሊ ሰክሰስፉል ሀብታም ናቸው ምናምን ምናምን የሚባሉ ሰዎች ዙሪያቸው ላይ ባሉ ሰዎች ግን ያን ያህል የሚወደዱ አይነት አይደሉም። ብዙ ጊዜ በጣም ሩድ ሰው እንደሆኑ ውሱ ሰውዬማ ምናምን ነው የሚባሉት። እንደዛ አይነት ፐርሰናሊቲ ሊኖራቸው አይገባም። እናንተ ራሳችሁን ኢምፕሮቭ ባደረጋችሁ ቁጥር ዙሪያችሁ ላይ ያሉም ሰዎች ደግሞ እንዲወደዋችሁ መሆን አለበት። ሁሉም ሰው ይወዳቸዋል ማለት አይደለም፣ ግን እናንተ በተቻላችሁ መጠን በተቻላችሁ አቅም ቅን ለመሆን ሞክሩ ለሰዎች። እነዚህ 15 የስኬት ህጎች ኮምፕሊኬትድ የሆኑ ግራ የሚያጋቡ ነገሮች አይደሉም። በጣም ስትሬት ፎርዋርድ ግልጽ የሆኑ ነጥቦች ናቸው። ከ15 ውስጥ ምን ያህሉን አሁን ላይ ያላችሁ ኮሜንት ላይ አሳውቁኝ። ምን ያህሉ ላይ ደግሞ መስራት አለብኝ ብላችሁ ታስባላችሁ? ሌላም ግን ተጨማሪ ነገር አለ። በጣም ሰክሰስፉል ለመሆን ወሳኝ ህግ ነው ብላችሁ የምታስቡት ነገር ካለ ታች ኮሜንት ሴክሽን ላይ ሜንሽን አድርጉት። እዚህ ጋር ደግሞ የአይምሮ ንቅለተከላ የሚል የማይንድ ሴት ማስተር ክላስ አለ። እዛ ንገናኝ።